መንግስት ቤተ ክርስቲያን በማህሌት ጽጌዋ በዚቋ በመዝሙሯ በዚህ ሁሉ ይህንን የእግዚአብሔርን ስራ ታደንቃለች። ወቆመ ውእቱ አርዌ ወቆመ አንጻራ የቲቪሲት ውቱ አርዌ፣ ያ አውሬ በሴትዮዋ ፊት ለፊት ቆሞ ነበር ይላል። በሴትዮዋ ፊት ለፊት ቆሞ ነበረ። ከመ ሶበ ወለደት ይብላ ህፃና፣ በወለደች ጊዜ ህፃኑን ሊበላባት ነበር። ክርስቶስ የልባቸውን ክፋት ስለሚያውቅ በጥበብና በዘዴ እያደረገ ይመልስላቸዋል። የምንፍቅና ትምህርቶች ለሌሎችም አንድ ገጽ ብቻ ነው ብለው እንዲነሱ። የክህነት ስራ በጣም ብዙ ቢሆንም አንደኛውና ዋነኛው ቁም ነገር ማስተማር መምከር ነው። እየቆየ ሲመጣ የክህነት አሰጣጡም ሂደት በጣም እየወደቀ መጣ። የቀደመው ስርዓት፣ የአባቶቻችን ስርዓት አለመከተል የት ድረስ እንዳደረሰው የምንመለከት። ከዛም በኋላ ካህናት ለምን እንስሳ ያርዱ የሚልም ነጥብ አለ ኃጢአት ተሰርዮልሃል ሳይሆን አለው ሄደ። ራስን ለካና ሳይነ ያለው ትክክለኛ መንገድ የትኛው ነው የሚለውን በትክክል የሚያጸናልን ነው እና በኦርቶዶክስ ተዋሕዶ ቤት ውስጥ በሶሻል ሚዲያ በተደጋጋሚ የምናየዋለን። አንድ ሰው የሳተ እንደሆነ የወደቀ እንደሆነ በጣም ነው ሰዎቹ የሚቀባበሉት ውድቀቱንም። ይሄንን ይኮንናል መጽሐፉ ለዚህ በመንፈስ ህይወቱ በሃይማኖታዊ ህይወቱ ተጠያቂ የሚሆነው ለልጁ ክርስትና አባትና ክርስትና እናት ወረዳ ማእከል አለ፣ የግቢ ጉባኤያት አለ። ያላችሁን ግንኙነት ምን ያህል እንደሆነ ጠንካራዎቹን በጎ እንድንላቸው ድክመት ካሉ ድክመቶቹን ከሌላ ልምድ አንጻር እዚህ አሁን ካሉት ጋራ እንድንተራረም እንድንነጋገር ያስፈልጋል። ዛሬ በግቢ ውስጥ ከተማር ወደ ገጠሩ እንሄድ፣ በለስቀንቶን ደግሞ ከሀገር ውጭ እንውጣ። እዛም አሉ የኛ ወንድሞች የኛ ከዚህ አስር ዓመት ውስጥ የተለያዩ የቴክኖሎጂ ምርታዎችን አይተናል፣ ለውጦችን አይተናል። ለማስደናቂ የቴክኖሎጂ ምድር አንዱ ፋይፍ ጂ ነበረ። የድሮን ቴክኖሎጂ ምድር ኳ ማን አይቶት ነበረ? ብሎክቼን በተለይ ነው ከገንዘብ ጋር ከቢትኮይን ጋር በተያያዘ። የኮቪድ ሎክ መደረጉ የበለጠ ቬሎሲቲው እንዲቀይር አድርጎ ቴክኖሎጂ በጣም ማርሽ ይቀየርበት ነው። ማርሽ ቀይሮ በሚግርም ፍጥነት ሪቫምፕ ያደረገበት ነው። እና የቀላል ነገር የዚህ አብዮት ምንድን ነው በማህበረሰብ ሕይወት ላይ ያመጣው ለውጥ?